ሰግጥ ፈምስ ብሎ ሚሊየን ብር የሚያገኝ መኪና የሚሸለም እና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ትምህርትና ውዕ ለት ኡስታዝ ካሚል ሸምሱ ይህንን ንግግር በተናገረበት ቪዲዮ በጣም ብዙ ሰው ሼር እያደረገው ተቃውሞውን እያነሳ ይገኛል። በዚህ ዙሪያ አንዳንድ የምንላቸው ነገሮች አሉ። ሌላው ደግሞ በሳውዲ አረቢያ በ2026 ዓ ም ለሀጅ ተጓዦች ጥብቅ የሆነ መልእክት ወይም ደግሞ ጥብቅ የሆነ ማሳሰቢያ ያስቀምጧልና ይህ የተከለከለ ስለሆነ ግዴታ ለሀጃጆች መድረስ ስላለበት ይህንን መልእክት እንድታደርሱልኝ ይላቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው። አልሐምዴላ። ዛሬ በሁለት መልእክቶች ወደ እናንተ መጥቻለሁ። አንደኛው እንግዲህ መግቢያ ላይ ያያችሁት ኡስታዝ ካሚል ሸምሱ ትላንትና ያስተላለፈው መልእክት በአዶናይ አዶናይ ኤዋ በአዶናይ ምክንያት ሰግጥ ፈምስ የሚለው ነገር ለትውልድ ጎጂ ነገር ነው ብሎ አስተምሮቱን ሲያስተምር ነበር። ይህንን የተመለከቱ ማህበረሰብ ቪዲዮን በሰፊው ያሰራጩ ተቃውሟቸውን እያነሱ ነው። እና በዛ ዙሪያ አንድ ሁለት የምንላቸው ነገሮች አሉ። እስኪ ቪዲዮውን ጨርሰን እናዳምጠው ና ሀሳባቸውን አስተያየታችን እንሰጣለን። በቅድሚያ ግን ዛሬ ላይ ዛሬ የወጣ በሰዑዲ አረቢያ ዛሬ የወጣ እንትን አለ መግለጫ አለ። ያም ደግሞ ለ2026 ዓ ምት ለሀጃጅ ተጓዦች የወጣ ህግ ነው። የትም አለም የሆኑ ከየትኛውም አለም ሰዑዲ አረቢያ ለሀጅ ተጓዦች ለሆነ ጥብቅ የሆነ ማሳሰቢያ ነው የወጣው። ይህም ደግሞ ምንድነው እዚህ ጋር በምስሉ የምትመለከቱት በሳውዲ አረቢያ በ2026 ዓመተ ምህረት የሞባይል ስልኮችንና ካሜራዎችን ጨምሮ በመካ በሚገኘው አልሀረም መስጂድ ማለት ነው በመካ የሚገኘው ሀረም ውስጥ መስጂድ ወይም ደግሞ እንደገና ደግሞ በመዲና የሚገኘው መስጂድ አልአነበዊ ውስጥ በሁሉም የፎቶግራፎችና የቪዲዮ ስራዎች በይፋ ታግቷል። ይህንን ነገር በመስጅደ አልሀራም በሀጅ ጊዜ ሂዶ እዛ ጋ መቅረጽ እንዲሁም ደግሞ መዲና የሚገኘው መስጅደል አነበዊ ላይ ሂዶ መቅረጽ በጥብቅ እየተከለከለ ነው። ፎቶ ማንሳትም ሆነ መቅረጽ ተከልክሏል ማለት ነው። ይህን ነገር ስታደርጉ የተገኛቸው ሰዎች አንድ፣ ስልካችሁን ትቀማላችሁ፣ ሁለተኛ ደግሞ ትያዛላችሁ ማለት ነው። እና ይህ ዛሬ የወጣ መረጃ ነው። ሀጃጆች ጥንቃቄ እንዲያደርጉ ለፎቶ ብለው ራሱ የሚሄዱ ሰዎች አሉ። እዛ ጋር የሚሄዱት ለኢባዳ ነው። ብዙ ኢባዳ ብናደርግበት ከአላህ ስብሃነወተዓላ የምንገናኝበት ማለት በቃ ሀጀል መብሩር ማድረግ ሲገባን ብዙዎቻችን በፎቶ በቪዲዮ ምናምን ተጠምደን ስራችንን እንረሳለን። የወጣንበትን አላማ፣ የመጣንበትን አላማ እንረሳለን። እና ይህንን ነገር እንዳይረሱም አንደኛ በቃ ወተናል አይደለ እኛ በቃ አንደኛ ነገር አምልኮ ልናደርግ ወጥተናል። ከአላህ ስብሓነ ወተዓላ ጋር እንገናኛለን ወንጀላችን ደግሞ ይምርልናል ብለን ነው ሀጅ ማድረግ። ልክ አዲስ እንደተወለደ ህፃን ልጅ ነው ምንም አይነት ወንጀል። ያ የሚሆነው መቼ ነው? ሀጀል መብሩር ሲሆን ሲሆን ነው። ያንን ስናደርግ ነው ማለት ስነ ስርአት ትክክለኛ የሆነ ሀጅ ስናደርግ ነው። ግን በስልካችን ተጠምደን ቪዲዮ እየቀረጽን ፎቶ እያደረግን ምናምን ከሆነ አንደኛ ሀጃችንን ትክክል አይመጣም፣ ይውልኝ ስሙልኝ ስለሚሆን ማለት ነው አልሙሄም እነሱ ውልኝ ስሙልኝ የሚለው ነገር አሳስቧቸው ሳይሆን፣ እዛ ጋር ዘፍማ ስለሚፈጠር ችግር ስለሚፈጠር ፎቶና ቪዲዮ የሚሰሩ ሰዎች በጥብቅ የተከለከለ ነው እያሉ ነው። እና በዚህ ጉዳይ ላይ ታሳቢ እንድታደርጉ ይህንን መልእክት ሼር እንድታደርጉልኝ ይፈልጋለሁ። እና ወደ ሌላኛው ስንመጣ ቅድም አጠር ያለ ቪዲዮ አስቀምጭ የላችሁ ነበረ። ኡስታዝ ካሚል ሸምሱ ትላንትና ያስተላለፈው መልእክት ብዙዎችን አስቆጥቷል ብያችሁ ነበረ። ለምንድን ነው ያስቆጣው? እንዴት ነው ያስቆጣው የሚለው እስኪ፣ የተናገረው ንግግር ምንድን ነው የሚያስቆጣ ንግግር ነው ወይ ወይስ አዲስ አጀንዳ ማለት አዲስ ሰው ጊዜው እስከሚወርድ ድረስ እኛ በጣም እንትን ማለት እንወዳለን፣ ማራገብ እንወዳለን። አዶናይ እንዴት ቅናት ነው ምናምን ምናምን የሚሉ ሰዎች አሉ አዶናይ ስለተ አሳግጥ ፈምስ ብሎ ይሄንን ነገር አምጥቶ ስለ እንትን ምንድነው፣ መኪና ስላሸነፈ ስለተሸለመ፣ ሌሎች የተለያዩ ነገሮች ስለተሸለመ ቅናት ነው ምናምን የሚሉ ሰዎች አሉ። እስኪ ስለ ኡስታዝ ያለውን ነገር እስቲ ሳምተ ነው፣ ከዛ በኋላ ሀሳብ አስተያየታችን ብንሰጥ ይሻላል። ቪዲዮን ተከታትለን እንመለስ። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ የሚሰርቅ መካከል ልዩነት የለውም። ይህም በሀራም መንገድ ነው፣ ይህም በሀራም መንገድ ነው። ዋሽቶ የሚያገኝም ተመሳሳይ ሰርቆ የሚያገኝም ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አደለም። ያ ሐራም፣ ይህ ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት፣ እያንዳንዱ ቦታ እየገባ እያወደመ ነው የሚሄደ ያለው ማለት ነው። ወዴት ነው እየሄድን ያለ? ነው መልካም ተናጋሪዎች፣ ወደ መልካም የሚጠሩ ሰዎች ፍሎወር የላቸውም። ብዙ ተከታይ ያላቸው የሶሻል ሚዲያ እነማናቸው? የሚሳደቡት ዋልጌዎች። በቃ የፈለግከውን ቆሻሻ የዝሙት ቃል ሐራም፣ የፈለግከውን ነገር አድርግ፣ ተናገር፣ ብቻ ታወቅ፣ ገንዘብ አግኝ። ይሄ ገንዘብ እኮ ገና አላህ ሱብሃነ ወተዓላ ቂያማ ቀን መቀጣጫው ነው የሚያደርገው። እና እንደሰማችሁት ነው የኡስታዝ ንግግር ይሄንን ይመስላል። ኡስታዝ ምኑ ጋ ነው ጥፋቱ? ምኑ ጋ ነው አሁን አስተምህሮት? እንደ አንድ የሀይማኖት መምህር ይህንን ንግግር መናገሩ፣ ይህ ነገር ተገቢ አይደለም። ሰግጥ ፈምስ የሚለው ነገር ትክክል አይደለም። ትውልዱን የሚያጠፋ ነገር ነው። ለትውልዱ መስቀድ የለበትም። ሰግጦ መፈመስ የለበትም። በእውቀት የተሞላ መሆን አለበት። ጀግና መሆን አለበት። እውቀት ሊኖረው ይገባል። ልጆችን በእውቀት እንገነባ እንጂ አሰግጦ አፈምሶ ባልሆነ ሀራም በሆነ ነገር ገንዘብ እንዲያገኙ ማድረግ የለብንም፣ ብሎ አንድ የሃይማኖት አስተማሪ ሲያስተምር መደገፍ ሲገባን ለምን ተቃውሞ አደረግን? ይሄ አሁን ኡስታዝ ይህንን መልእክት ሲያስተላልፍ ወይም ይህንን አስተምሮ ሲያስተምር ምኑ ላይ ነው ቅናት የሚያስመስለው? ብዙዎቻችሁ ቅናት ሊደፋው ነው፣ ቅናት ነው ምናምን ትላላችሁ። እንደውም እንደውም ሙ ኡስታዞች ብቻ በ እዚህ የተኛውም እምነት የሚያስተምሩ አስተማሪዎች ሁላቸውም ተቃውሞ ማድረግ አለበት። ምክንያቱም አንድ ሰው ትውልዱ እንዲደድብ ማድረግ የለበትም። አሁን ሰግጥ ፈምስ፣ በቃ ልክ ኡስታዝ እንዳለው የፈለግከውን ነገር ተናገር፣ የፈለግከውን ባለጌ ነገር ተናገር፣ ለማህበረሰቡ አትዘን፣ አትጨነቅ፣ እውቀት ለማግኘት ገንዘብ ለማግኘት ደደብ መሆን አለብህ ነው። አይደለም ለመልእክቱ፣ እናንተ አይደለም ብላችሁ በሌላ ነገር ልትወስዱት ብትሞክሩም ደድብ ነው በቃ ትምህርት ምንም አያደርግልህም። የመታ እዚህ ሶሻል ሚዲያ የፈለግከውን የመሰለህን ተናገር፣ ና ታዋቂ ትሆናለህ። ልክ ሰው ይከተልሃል፣ ገንዘብ ታገኛለህ፣ ትሸለማለህ። ይሄው ነው እኮ እያየ ነው ያለው። ነገር ይሄ ነው ልክ በዚህ መልኩ ብዙዎቹ እያየ ናቸው። ነው እንደፈለገ የሚያወራ ሰው ነው እንደፈለገ፣ በቃ ምንም እውቀት የሌለው ደደብ የሆነ ሰው ነው። አሁን በጣም ባለብዙ ገንዘብ ባለቤት የሆነው በጣም ትልቅ ደረጃ እየደረሰ ያለው ይሄ ነው። እና ምን እያደረግን ነው? ትውልዱ እየጠፋ ነው ማለት ነው ትምህርት የሚባለው ነገር፣ በእውቀት የሚሰራ ሰው የለም። ስለዚህ እውቀት እያጠፋን ድድብናን እንትን እያስቀጠልነን ያለ ነው። ስለዚህ እንደ አንድ ሃይማኖት መምህር ይሄ ነገር መቋወሙና ይሄ ነገር ጥሩ አይደለም፣ ሀራም ነው ይሄ ነገር አንደኛ፣ ገንዘብ ኬት እንደመጣ አላህ ስብሃነወተዓላ ይጠይቀናል በሰራችሁ በጉልበታችን በላባችን ሰርተን ያገኘነው ገንዘብ ብቻ እንድንጠቃቀምበት ነው አላህ የፈቀደልን። እንደፈለግን አውርተን ሀራም የሆኑትን ምኑን አግበብ ስሰን አይደለም ገንዘብን ማምጣት እንዳለብን አላህ ያመለከተን አይደለም። በላባችን በጉልበታችን ሰርተን ደክመን ያገኘ ነው ገንዘብ ነው እንድንጠቀምበት ያዘዘን እንጂ እንደዚህ እንደመጣልን እንድናገር እንደፈለግን ሰዎችን እንደፈለግን አድርገን የመጣልን ነገር ተናግረን ምናምን እንድንፈምስ አይደለም። ስለዚህ በሰራነው ነገር ሁሉ እንጠየቅበታለን። ስለዚህ ኡስታዝ በዚህ ጉዳይ ላይ ትክክለኛ የሆነ አስተምሮት አስተማር፣ ምንድን ነው ቅናት ነው እንዲህ አረገው እንደዛ አረገው የምትሉት ምንድን ነው? እንደውም ቅድም እንዳልኳችሁ ሁሉም የሃይማኖት መምህራን ወጥተው በዚህ ነገር ላይ ጥብቅ የሆነ ማሳሰቢያ ሊሰጡ ይገባል፣ የሁሉም እምነት አስተማሪዎች ማለት ነው። እኛ ራሳችንም ትክክለኛ የሆነውን ነገር መቀበል አለብን። ሰግጠን መፈመስ ሳይሆን ሰርተን ነው ስራችንን አሳምረን ሰርተን መፈመስ ካለብን መፈመስ አለብን። ቅድም ኡስታዝ እያለ ነበር፣ አሁን ላይ በጣም መልካም ነገር የሚሰሩ ሰዎች ተከታይ የላቸውም። እንደ ሃይማኖት መምህር ብትሉ፣ የተማሩ ሰዎችን ብትሉ፣ በጣም ትልቅ ደረጃ የደረሱ ሰዎችን በእውቀታቸው የረቀቁ ሰዎች ተከታይ የላቸውም። ልክ እንደዚህ የሰገጡ ሰዎችን በሰው ላይ ድንበር የሚያልፉ ምንም እውቀት የሌላቸው ደደብ የሆኑ ሰዎች ግን በጣም በርካታ የሆነ ተመልካች አላቸው። በጣም ብዙ ገንዘብ አላቸው። በቃ እንደዚህ ነው አሁን ጊዜው ማለት። ስለዚህ ያንን ነገር እንቅረፍና በእውቀት የተሟላ ጉዞ እንጓዝ ነው። በእውቀት ሁሉም ነገር በእውቀት ቢሆን ይሻላል እንጂ በድድብና የሚሆን ነገር የለም። ስለዚህ ኡስታዝ ቅናት ነው እንዲህ አረገው፣ መኪና ስለተሻለ ለ ይሄ ትክክለኛ ማስተማር ስላለበት ነው ያስተማረው፣ እንጂ ዝም ብላችሁ ያልሆነ ነገር አታውሩ። ከቻላችሁ እሱ ባስተማረው ነገር እናንተም ትምህርት እንድትወስዱ ትምህርት ወስዳችሁ ደግሞ ተግባራዊ እንድታደርጉ በእውቀት የተሞላ ስራን እንድትሰሩ እናንተም በእውቀት እውቀትን ለማወቅ ጥረት ለማድረግ ብትሞክሩ የተሻለ ነው፣ ከድድብ እና ደደብ ሆናችሁ ከምትሰገጡ ሰገጤ ሆናችሁ ደግሞ ሶሻል ሚዲያ መታችሁ ያልሆነ ነገር ለትውልቱ ከምታስተምሩ በእውቀት ተሞልታችሁ ለልጆቻችሁም ለልጅ ልጆቻችሁም ለሀገራችሁም ለትውልዱ መጥቀም አለባችሁ፣ መትረፍ አለባችሁ። መልካም ነገር የሚሰሩ ሰዎችን እንከተላቸው። እነሱን ስንከተላቸው በተለይ ደግሞ በእውቀት የተሟሉት እንደ ልክ የሃይማኖት አስተማሪዎችን የሚመስል በአለማዊ በጣም ብዙ እውቀት ያላቸውን የእውቀት ጥበብ ባለቤት የሆኑ ሰዎችን ብንከተላቸው እኛ እናተርፍበታለን። ሰግጥ ፈምስ የሚሉ ሰዎችን ብንከተላቸው ሰዎቻቸው ደደ ብለን ነው ሰግጠን ነው የምንቀራው። ስለዚህ ከዛ ነገር ወጥታችሁ ትክክለኛ የሆነው ነገር ተከተሉ። እኛ ኢትዮጵያኖች በነገራችን ላይ ትክክል የሚያወራ ሰውን ትክክለኛ ነገር የሚያደርግን ሰው አንከተለውም። ምክንያቱም እኛም እራሳችንን ስለዘቀጥን የዘቀጡ ሰዎችን ነው የምንከተለው። እነሱን ነው የምናሳድገው። በጣም የእውቀት ባለቤቶች አሉ። ስለዚህ እነሱን እንከተላቸው ማለት ወዳለው ኡስታዝ ላይ አትውረዱበት። ምንም አይነት ቅናት የሚባል ነገር የለም። እሱ ጋር ቅናት ሊቀናም ደግሞ አይገባም። ኬት መጣ፣ ይሄ ነገር እንዴት መጣ የሚለው ዞር ብላችሁ ስታዩት ልክ እንደዛው ድድብ ስግጥ ብሎ ነው የተገኘው ንብረቱ። ስለዚህ ኡስታዝ ደግሞ ያንን ንብረት ብሰጡት ራሱ አይፈልግም። ስለዚህ አሁን ከዛ ስግጥ ካላችሁበት ነገር እዛ ስግጥ ያለውን ሰው ከምትከተሉ ውጡና የእውቀት ባለቤታችሁን ተከተሉ። የእውቀት ባለቤት የሆኑትን ተከተሉና እናንተም በእውቀት የተሟላ ሰው ሁኑ ብሎ እያነቃችሁ ነው። ስለዚህ እሱን ተከትላችሁ መማር ካለባችሁ ተማሩ። ከሱ መውሰድ ያለባችሁ ብዙ ትምህርቶች አሉ። እንድትከተሉ በዚህ አጋጣሚ ጥሪ አቀርባለሁ። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ።